ሜሜደጌ ክብርናት ማረጌ ሚሽታ አንቺ ያላ ስታ አሰላሙ አለይኩም ወራህመቱላሂ ወበረካት ወድና የተከበራችሁ የፎዝ ቤተሰው ሰላም ብያለ ውዶች የሰላማችሁ ይብዛላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተዘርፍ ይበሉልን እንሻላ ዛሬም ስለ ነብዩላሂ ኑህ አለይሂ ሰላም ታሪክ እንደቀጠለ ነው ማለት ነው። አህባቢ የነብዩላሂ ኑህ አለይሂ ሰላም ታሪክ መሰረታዊ የሆኑ ሃይማኖታዊ እና ሞራላዊ መልእክቶችን ይዟል። እነዚህ መልእክቶች ከዘመናዊ ተግዳሮቶች ጋር ሊያያዙ የሚችሉ በርካታ ትምህርቶች ትምህርቶችን ይሰጣሉ። አንደኛ የእምነትና የሞራል ዘቅጣት፣ የነቢዩላሂ ኑህ ዘመን ሰዎች ጣዖታትን ማምለክና በክፋት መዘፈቅ የተስፋፋበት ነበር። ይህ ሁኔታ የዘመናችንን ተግዳሮቶች እንደሚከተለው ሊያንጸባርቅ ይችላል። መንፈሳዊ ባዶነትና ምትክ ፍለጋ፣ ምንም እንኳ ዘመናዊ ዓለም ቀጥተኛ ጣዖት አምልኮ ባይኖረውም ሰዎች እውነተኛ መንፈሳዊ እርካታን ትተው ለገንዘብ ለስልጣን፣ ለዝና ለቁሳዊ ነገሮች እና ለራስ ወዳድነት ያላቸውን ከፍተኛ አምልኮ ሊያመለክት ይችላል። የስነ ምግባር መበላሸት በኑህ ዘመን እንደነበረው ሁሉ በዘመናችንም ፍትህ ማጣት፣ ዘረኝነት፣ የህግ የበላይነት መጓደል፣ ሙስና እና የወንጀል መብዛት የሞራል ዝቅተትን ያሳያሉ። ሁለት ትዕግስትና ጽናት በምክር ነቢዩ ኑህ ለ950 ዓመታት ያህል ለሕዝቦቻቸው መመሪያንና ማስጠንቀቂያን ሲያስተምሩ ቆይተዋል ይህ ታሪክ ለዛሬው ዓለም ትልቅ ትምህርት አለው ረጅም ጊዜ የሚጠይቅ ለውጥ ዛሬም ቢሆን ማህበራዊ ለውጥ መልካም አስተዳደር የአየር ንብረት ጥበቃ ወይም የኑሮ ደረጃ መሻሻል እንደ ነብዩ ኑህ ትዕግስትና የረጅም ጊዜ ራዕይ ይጠይቃሉ። ተስፋ አለመቁረጥን ያስተምራል። የምክርና የጥሪ ችግር ኑህ በእርግጥም የከበሩ ነበሩ፣ ነገር ግን ሰዎች ተሳለቁባቸው፣ እብድም አሉት። በዘመናችንም እውነትና በጎ መልእክትን የሚያስተላለፉ ሰዎች አክቲቪስቶች፣ መምህራን፣ መሪዎች በመሰላቸት በማፌዝ እና በማግለል ሊፈተኑ ይችላሉ። ሶስት የሀብትና የስልጣን ኩራት በኑህ ዘመን የነበሩ ኃያላንና ባለጠጋ ሰዎች መልእክቱን ማሰማት አልፈለጉም። ምክንያቱም መልእክቱን የተቀበሉት ደካሞችና ድሆች መሆናቸው ስላናደዳቸው ነው። ማህበራዊ እኩልነት፣ በዛሬው ዓለም የሀብታሞች እና የድሆች ልዩነት በጣም የተስፋፋ ነው። ስልጣን እና ሀብት ያላቸው ሰዎች በኩራት ድሆችና የትምህርቱን ተከታዮችን በንቀት የሚመለከቱበት ሁኔታ ከኑህ ዘመን ጋር ተመሳሳይ ነው። የመረጃ ንቀት፣ በኑህ ዘመን እንዳለው ሁሉ በዘመናችንም ሰዎች እውነትና ጥበብን በማህበራዊ ደረጃ ላይ ተመስርተው የሚክዱትን ወይም የሚያጣጥሉበት ሁኔታ አለ አራት የቤተሰብ ፈተና ኑህ ነቢዩ ኑህ ከገጠሟቸው ከባባድ ፈተናዎች አንዱ ባለቤታቸው እና ልጃቸው በአላህ ላይ ያለመተመን ያለማታመን ወይም አለመቀበል መገኘታቸው ነው የቅርብ ቤተሰብ ተግዳሮት ይህ ዘመናዊ ሰባኪዎች፣ መሪዎች ወይም ተጽዕኖ ፈጣሪዎች ሊገጥማቸው ከሚችለው የግል የቤተሰብ ውዝግብ ወይም የቅርብ ሰው አለመግባባት ጋር ይነጻጸራል። መልእክቱ ዓለም አቀፍ ቢሆንም እንኳ በቤተሰብ ውስጥ ሰላምን ማምጣት በጣም ከባዱ ፈተና ሊሆን ይችላል። በአጠቃላይ የነብዩላሂ ኑህ ታሪክ በራስ ወዳድነት፣ በሥነ ምግባር ብልሽነት በአለመታመን እና በምክር ንቀት የተሞላ ዓለም ውስጥ ጽናትን፣ እምነትን እና ትዕግስትን የሚያስተምር ዘመን ተሻጋሪ ትምህርት አለው። አንደኛ፣ የጅምላ ንቀትና የእውነት አለመቀበል። የነብዩላሂ ኑህ ህዝቦች መልእክታቸውን አልተቀበሉም። ይልቁንም ሳቁባቸው፣ እብዳሏቸው፣ እንዲሁም አባረሯቸው። ዘመናዊ ተግዳሮቶች፣ የእውቀት ባለቤትነት ማጥላላት። በዛሬው ጊዜ ሳይንስን፣ የባለሙያዎችን ወይም የታሪክን እውነት የሚያስተምሩ አካላት እንደኑ ዘመን ሁሉ በቀላሉ በሀሰተኛ መረጃና በሴራ ንድፈ ሀሳቦች ይናቃሉ። ሰዎች ከእውነት ላይ ከእውነታ በላይ የራሳቸውን ወይም የቡድናቸውን አስተያየት ማመን ይመርጣሉ። የማስጠንቀቂያ ንቀት ኑህ አለይሂ ሰላም ህዝቦቻቸውን የጥፋት ውሃ ማስጠንቀቂያ ሲሰጧቸው፣ እነሱ ግን መርከብ ሲሰሩ ተሳለቁባቸው። በዘመናችን ስለ አየር ንብረት ለውጥ፣ ስለ ወረርሽኝ ወይም ስለ የሀብት እጥረት የሚሰጡ ሳይንሳዊ ማስጠንቀቂያዎችን ከፖለቲካዊ ወይም ከኢኮኖሚያዊ ጥቅም የተነሳ በቀላሉ ችላ ይባላሉ። ሁለት። ማህበራዊ መከፋፈልና የኩራት ግድግዳ የኑህ ህዝቦች ክፉዎች ብቻ ሳይሆኑ በሀብትና በድህነት የተከፋፈሉ ነበሩ። የክፍል ንቀት የኑህን መልዕክት የተቀበሉት ደካሞችና ዝቅተኛ ሰዎች በመሆናቸው ሀብታሞቹ እነርሱንና ኑህ ኑህን በንቀት ተመለከቷቸው። ዛሬም ቢሆን ማህበራዊ የፍትሃዊነት ዘረኝነት እና የሀብት ክፍፍል የእርስ በርስ ግጭቶችን ይፈጠራሉ። ሀብታሞች በድሆች ላይ ያላቸው ንቀት እና ድሆች ደግሞ የሚሰማቸው መገለል በማህበራዊ መርከብ ከመገንባት ይልቅ መለያየትን ያበረታታል። የበላይነት ስሜት በኑህ ዘመን የነበሩ ሰዎች እኛ ከአንተ የምንበልጥ ነገር የለም ብለው ነበር። ይህ አስተሳሰብ በዘመናችን ብሔርተኝነት የዘር በላይነት ወይም የአክራሪነት አስተሳሰቦች ውስጥ ይታያል። ይህም ሌላም ቡድን ዝቅ በማድረግ እውነት የመስማት እድልን ያጠፋል። ሦስት የቴክኖሎጂ መርከብ ግንባታ ስነ ምግባር። የኑህ ታሪክ መርከብ የመገንባት ተግባራትን ያካትታል። ይህ ተግባር ከዘመናዊ ቴክኖሎጂ እና ፈጠራ ጋር ሊያያዝ ይችላል። የስራ ፍሬን ማቃለል ኑህ መርከቧን ሲገነቡ የነበረው መሳለቂያ በዘመናችን በጎ ስራን፣ ፈጠራን ወይም የተለየ አስተሳሰብን ከመጀመሪያው አንስቶ በማፌዝ ወይም በመቃወም ከመሰረቱ የማጥፋት ስንባሌን ያሳያል። የእውቀት አጠቃቀም ኑህ መርከቧን የሰሩት ከመለኮታዊ መመሪያ ነው። ዘመናዊ የቴክኖሎጂ እድገት እንደ ሰው ሰራሽ አስተውሎ ኤኤል፣ የኑክሌር ኃይል ወይም የጄኔቲክ ምህንድስና ሰብአዊነት ለማገልገል ከፍተኛ የሞራል መመሪያ እንደሚያስፈልገው ያሳያል። ቴክኖሎጂ ያለ ስነ ምግባራዊ ብሬክ የጥፋት መሳሪያ ሊሆን ይችላል። አራት ተስፋ አለመቁረጥ የኑህ ታሪክ ዋና መልእክት ጽናት ነው። 950 ዓመታት በጭራሽ ትንሽ ጊዜ አይደለም። የዘገየ ፍትህ ኑህ አለይሂ ሰላም በህይወት ዘመናቸው ፍትህን ወይም መልካም ፍሬን ወዲያውኑ አላዩም። ይህ ለዘመናዊ መሪዎችና ማህበራዊ ለውጥ አራማጆች ትልቅ ትምህርት ነው። የመልካም ስራ ውጤት ፈጣን ላይሆን ይችላል። የኑህ ጽናት ረጅም ትግል እንደሚጠይቅ ያሳያል። የተወሰነ ስኬት ከብዙ ዓመታት በኋላ ያመኑት በጣም ጥቂት ሰዎች ብቻ ነበሩ። ይህ በዛሬው ዓለም ሰፊ ስኬት ባይገኝም እንኳን ለትንሽ ብርሃን ወይም ለጥቂት አማኞች መስራት አስፈላጊ መሆኑን ያሳያል። በአጭሩ ኑህ አለይሂ ሰላም ታሪክ የሚያስተምረው ዘመናዊ ተግዳሮት የሰው ልጅ የልብ ግትርነት እና እውነት የመቀበል ፈቃደኝነት ማጣት ነው። ጥፋት የመጣው ከውጭ ሳይሆን ከውስጥ በነበረው ሞራላዊና መንፈሳዊ ድርቀት ምክንያት ነው። አምስት የአካባቢና ስነ ምህዳራዊ ትምህርቶች የነብዩላሂ ኑህ ታሪክ ዋነኛው አካል የጥፋት ዋናና መርከብ ነው። ይህ ክስተት ከዘመናዊ የአካባቢ ጥበቃና ስነ ምግብ ስለ ምህዳራዊ ቀውሶች ጋር በጥልቀት ይገኛል። ስነ ምህዳራዊ ጥፋት የጥፋት ውሃ የመጣው በሰው ልጆች ክፋት ምክንያት ነው። ዛሬም ቢሆን የአየር ንብረት ለውጥ፣ የደን መጨፍጨፍ፣ የብክልነት እና የዝርያዎች መጥፋት የሰው ልጅ በምድር ላይ የሚያደርገውን ስነምግባር ምግባር የጎደለው ድርጊት ቀጥተኛ ውጤቶች ናቸው። ኑህ አለይሂ ሰላም በዘመኑ የነበሩ ስነምህዳራዊ ምህዳራዊ መርከብ ለመገንባት መመሪያ እንድተሰጣቸው ዘመናዊ ዘመናዊ ዓለምም በስነ ምህዳር ላይ እየደረሰ ያለውን ጉዳት ለመከላከል ዓለም አቀፍ ትብብርና እርምጃ ያስፈልገዋል። የእንስሳትን ክብካቤ፣ ኑህ አለይሂ ሰላም ወደ መርከቧ ከእያንዳንዱ የኑህ የህይወት አይነት ጥንድ እንዲያስገቡ ታዘዋል። ይህ ትእዛዝ የሰው ልጅ በምድር ላይ ያሉ ፍጥረታትን ሁሉ የመጠበቅና የመንከባከብ ግዴታ እንዳለበት ያሳያል። በዘመናችንም የብዝሃ ህይወት መጥፋት ዋነኛ ችግር ሲሆን የኑህ ታሪክ ለእንስሳት እና ለተፈጥሮ ተጠያቂነት ያለንን ንቃተ ህሊና እንድንመረምር ያሳስበናል ስድስት የህዝብ አመራርና የመሪዎች ፈተና ኑህ ህዝብ ነቢዩ ኑህ ከህዝብ ጋር ለዘመናት ያደረጉት ግንኙነት ለዘመናዊ መሪዎች የሚጠቅሙ አስተዳደራዊ እና አመራር ትምህርቶችን ይሰጣል የመሪነት ብቸኝነት። ኑህ አለይሂ ሰላም መልእክታቸውን ሲያስተላለፉ ለብዙ ዓመታት በሕዝቦቻቸው ተገለሉ፣ ተሳለቁባቸው። በዛሬው ጊዜ ሀቀኛ እና መሰረታዊ ለውጥ የሚያመጡ መሪዎች በፖለቲካዊ ተቃውሞ፣ በሚዲያ ጥቃትና በሕዝብ አለመግባባት ሊገጥማቸው ይችላል። የኑህ ጽናት የመልካም መሪ ዋነኛ ባህሪ መሆኑን እንዳለበት ያሳያል። የስልጣን አለመሻት ኑህ አለይሂ ሰላም ለህዝባቸው ሲናገሩ ምን አይነት ሚንዳ አልጠይቃችሁም፣ ሚንዳዬ ከአላህ እንጂ ከእናንተ አይደለም ብለዋል። ይህ ለዘመናችን ሙሰኛ መሪዎች ትልቅ ትምህርት ነው። እውነተኛ አመራርት በጥቅም የማይንቀሳቀስ ነገር ግን በእውነትና በአገልግሎት የሚመራ መሆን አለበት። ሰባተኛ የመጨረሻው ተግዳሮት ችለኝነት። የኑህ ህዝቦች የመጨረሻው እና ጉዳይ ስህተቶች ችለኝነት ነበር። የጥፋት ውሃ ማስጠንቀቂያ ሲሰጣቸውም ቁም ነገር አድርገው አልወሰዱትም። የጊዜን ዋጋ አለማወቅ የኑህ ሰዎች የጥፋት መልእክት እስከታየበት የመጨረሻ ደቂቃ ድረስ መሳለቃቸውን ቀጠሉ። በዘመናችን ስለ ማህበራዊ ቀውስ ወይም የአካባቢ ጥፋት የሚሰጡ ማስጠንቀቂያዎች ሩቅ እና የሚታዩ ሆነው ስለሚታዩ ሰዎች ፈጣን እርምጃ ከመውሰድ ይልቅ ለነገ ይብለጥ ብለው ይዘገያሉ። የማስረጃ ዓይን ማጣት የጥፋት ውሃ መምጣት ግልጽ የሆነ ማስረጃ ነበር። ይሁን እንጂ እነዚያ ሰዎች አይናቸውን ጨፍነው ለመስማት ፈቃደኛ አልሆኑም። ይህም ዘመናዊ ማህበረሰብ ግልጽ የሆኑ እውነታቸውን ለምሳሌ በጤና፣ በኢኮኖሚ፣ በፖለቲካ፣ በፍላጎት ወይም በአክራሪነት ምክንያቶች መካድና ችላ ማለት ያለውን አደጋ ያሳያል። በአጠቃላይ የኑህ የነብዩላሂ ኑህ አለይሂ ሰላም ታሪክ ለዘመናችን የሚሰጠው ትልቅ ትምህርት የትኛው ማህበረሰብ ሀብታም ስልጡን ወይም ቴክኖሎጂያዊ የላቀ ቢሆንም እንኳ የሞራል እና መንፈሳዊ መሰረቱን እስካጣ ድረስ ከጥፋት አደጋ ነፃ እንደማይሆን ነው። ስምንት የስነ ልቦና ተግዳሮት በራስ መተማመን ማጣት። የኑህ መልእክት ያልተቀበሉ ሰዎች ዋነኛው ችግር የልብ ግትርነት እና የንስሐ መንፈስ ማጣት ነበር። ይህ ከዘመናዊ የስነ ልቦና ጽንሰ ሀሳቦች ጋር ይገናኛል። የእውቀት አለመጣጣም የኑህ ህዝቦች የያዙት የተሳሳተ አኗኗርና የሰሙት የእውነት መልእክት ተጋጭቷል። ይህ ግጭት ሲፈጠር አብዛኛው ሰው አኗኗሩን ለመቀየር ይልቅ መልእክተኛውንና መልእክቱን ይቃወማ ይቃወማል ማለትም ኑህን እብድ አሉት። ይህ አይነቱ የስነ ልቦና መከላከያ ዘዴ በዛሬው ጊዜ ሰዎች እንደገና እንደ አደገኛ የሆኑ በዛሬው ጊዜ ሰዎች አደገኛ የሆኑ ልማዳቸውን ለምሳሌ ማጨስ፣ የአካባቢውን መበከል የሚያረጋግጡበትን መንገድ ነው። የቡድን አስተሳሰብ የኑህን መልእክት የተቃወሙት የአመራሩ ቡድኖች ነበሩ። የቡድን ግፊት እና የጋራ ስህተት የመከላከል ዝንባሌ በዘመናዊ ፖለቲካዊ ውሳኔዎች፣ ቢዝነስ እና ማህበራዊ ሚዲያ ውስጥ ይታያል። እውነት በግለሰብ ደረጃ ግልጽ ቢሆንም የቡድኑን አስተሳሰብ ስለማፍረስ ሲባል ስህተቱ መቀጠሉ ከባድ ዘመናዊ ፈተና ነው። አባቢንእንሻላ ነገ ደግሞ እናስቀጥለዋለን። በዛሬ እዚህ ድረስ ይበቃኛል ማለት ነው። ዘኩሙላው ኸይረን አህባቢ ወያላችሁ በሰላማችሁ ብዛ ሰላም ፍቅር አንድነት ከሀገራችን እያልኩ እሰናበታችኋለሁ። ባይ ባይ ሜሜደግ ክብሬናት ማረጌ ሜሽታ አንቺ ያላ